አንድ ወንድ ልጅ በድብቅ ሲያፈቅርሽ የሚያደርጋቸው ነገሮች። ብዙ ጊዜ ወንዶች አፈቅርሻለሁ ብለው ለሴት ልጅ ስሜታቸውን ቀድሞ መናገር መሸነፍ ስለሚመስላቸው ስሜታቸውን ቀደም ብለው አይናገሩም። ምንም ያክል ቢያፈቅርሽ ከአንቺ ያ ነገር እስኪመጣ ይጠብቃል። ግን አንደበቱን አውጥቶ አፈቅርሻለሁ ብሎ ሳይናገርሽ በተግባሩ በደንብ አድርጎ ያሳይሻል። አንድ ወንድ ልጅ በድብቅ ካፈቀረሽ እና እንዳፈቀረሽ በውስጡ አምቆ ከያዘ የሚያሳያቸው ምልክቶች። እነዚህ ምልክቶች እያየሽ ከሆነ ይሄ ልጅ በአንቺ ፍቅር እብድ ብለዋል። ስለዚህ ብዙ አታስለፊው፣ ግማሹን መንገድ ነይለትና አብራችሁ ሁኑ። አንደኛና የመጀመሪያው ቀለል ያለች ፈተና አቅርቢለት። እኔ ማንም አይፈልገኝም፣ እኔ በጣም ብቸኛ ነኝ፣ ማንም ሰው አይወደኝም ብለች ነገር በዚህን ጊዜ የሚመልስልሽን መልስ በደንብ አዳምጪ። የመጀመሪያው መልስ አይዞሽ፣ በቃ ኖርማል እኮ ነው፣ ህይወት እንደዚህ ነው፣ ምን ተፈጠረ፣ ችግር አለ እንዴ፣ በርች፣ ጠንክሪ ብሎ እዛው አበርትቶች ካለፈ ስሜት አለው ማለት አንችልም። ነገር ግን መልሱ አለውልሽ ምን ሆንሽ፣ እኔ ያለው እኮ እኔ እፈልግሻለሁ፣ ችግር የለውም ምንም የሚፈጠር፣ አብረን እናልፏለን፣ ከጎንሽ ነኝ እያለ እያንዳንዱ ፈተና አብራችሁ እንደምታልፉት በአንቺ ህይወት ውስጥ ሪስክ ወስዶ ኃላፊነት ወስዶ የአንቺን ችግር እንደ ራሱ ችግር ተመልክቶ ከአንቺ ጎን እራሱን ለማስቀመጥ እየሞከረው ከሆነ ይህ ልጅ ለአንቺ ይብዛ የሚነስም ስሜት አለው። በቃ ብዙም ሊሆን ይችላል ትንሽም ሊሆን ይችላል። ግን ትልቅ ቦታና ስሜት አለው። በዚህ በቀላሉ እንደሚፈልግሽ ማረጋገጥ ትችላለች። ችን ቀለል ያለች ፈተና ፈትኛው መልሱን በደንብ አዳምጪ። ሁለተኛ በማንኛውም ሰዓት አክቲቭ ነው ላንቺ፣ ማለትም በየትኛውም ሰዓት ከፈለግሽው አታጭውም፣ አለ እንገናኝ፣ ወዲያው ያገኝሻል። ቴክስት አርጊለት ወዲያው ይመልሳል። ደውዪ፣ ሶስት አራት ሳይጠራ ነው የሚያነሳው። ተሯሩጦ በቃ ቦታ ይሰጣል። ሁሌ ላንቺ አክቲቭ ነው። ውይ አይመቸኝም፣ አልችልም፣ አሁን እንኳን ማውራት አይመችም አይልም። ከባድ ነገር ካልሆነበት በስተቀር እነዚህን ነገሮችን ከሱ አንደበት አሰሚ። ሁሌም ላንቺ አክቲቭ ነው። ሁሌ ሶስተኛ ኦቨር ግልጽ ነው ማለትም የሚደብቀው ነገር የለም ከአንቺ ምን እንዳደረገ ምን ሲሰራ እንደዋለ ምን ሊያደርግ እንደሚፈልግ እያንዳንዱን ነገር ይነግርሻል ወንድ ልጅ ለየትኛዋም ሴት በአንዴ ኦቨር ግልጽ አይሆንም ገደብ አለው የሆነ ነገር ስጠይቀው ካልፈለጋት ያችን ሴት በገደብ ያደርገዋል አይ ይሄ እንኳን አልመልስም ይቅርብኝ ይላል አንድ ወንድ ልጅ ግን ሲያፈቅርሽ ያንን ማንነቱን ይገላል ግልጽ ነው ለአንቺ ከምንም ነገር በላይ። ማንኛውንም ነገር ጠይቂው ይመልስልሻል። እንደዚህ እንደዚህ ነው ኦኬ፣ እንዲህ እንዲህ። ምንም ነገር ከአንቺ አይደብቅም። እያንዳንዱን ነገር፣ ሕይወቱ ውስጥ ስላለው ነገር ያጫውትሻል፣ ያስረዳሻል፣ ይነግርሻል። ያ ኦቨር ግልጽ ነው። አራተኛ ሕይወቱ ውስጥ የሆነ አዲስ ነገር ከተፈጠረ ወይንም ደስ የሚል ነገር ከተፈጠረ በፍጥነት ላንቺን ለማጋራት ይሮጣል። ደስታውን በተለይ የሚያስደስተውን ነገር ካደረገ ወይንም ካገኘ እየሮጠ መቶ ላንቺ ነው የሚነግርሽ። እንደዚህ ረኩኝ፣ እንደዚህ ተፈጠረ፣ ይሄን አገኘውን፣ ይሄን ገዛሁት፣ እንደዚህ ብቻ። ምንም ነገር ይሁን ህይወት ውስጥ አፕን ያደረገ የሚያስደስትም የሚያስጠላም ዜና ሊሆን ይችላል። ብዙ ጊዜ ግን የሚያስደስተው ዜና ላይ ትኩረት ያደርጋል ላንቺ ለመንገር። ምክንያቱም የሚያሳዝነውን ስሜት ነግሮች ሊያሳዝንሽ አይፈልግም። ስለዚህ የሚያስደስተው ዜና ላይ ትኩረት ያደርጋል። ትንሽ የሚያስደስተው ነገር ከተፈጠረ በፍጥነት ነዚህ ይነግርሻል። አምስተኛ ትላንቺ ሁሉን ነገር ያስተውላል፣ ያቃል። ለምሳሌ የልደትሽን ቀን ጠይቄ ውስቲ ያቀዋል። መቼ እንደተዋወቃችሁ ጠይቄው በደንብ ያውቀዋል። የምትወጁ ምግብ ምንድን ነው፣ የምትወጁ ዘፈን፣ የምትጠዩ ነገር፣ ማድረግ የምትወጁ ነገር የምትወጂው መዝሙር እያንዳንዱ የምትወጂውንና የምትጠዩውን አብጠርጥሮ ያውቃል። ይህንን የሚያውቅበት ምክንያት ማትወጂውን ነገር አድርጎ ከአንቺ ጋር መጣላት ስለማይፈልግ የምትወጂውንም የምትጠዩውንም ነገር አውቆ የምትወጂውን እያደረገ ማትወጂውን ይሸሻል ማለት ነው። ምክንያቱም የምትጠዩውን ነገር አድርጎ በአንቺ መጠላትና ከሱ እንድትርቂ አይፈልግም። በምትወጃቸውን ነገሮች አንቺን ማስደሰት ስለሚፈልግ እነዚህ ነገሮችን በደንብ ያውቃል፣ ያስተውላል። የምትወጃቸውንም የምትጠያቸውንም ነገር ጠይቂ ብስ የለት ቀን መች ነው ነው። እያንዳንዷን ነገር ያስተውላል፣ ያውቃል። ስድስተኛ ልብ ብለሽ ካይሽ የኛውን ታገኝበታለች። ያለ ምክንያት መደወል በቃ የሚያወራሽ ነገር የለም እኮ። ይደውልልሽና እና ምናምን የሚል የዝገት ወሬ ነው የሚያወራው። አይቁም ነገር የሌለው ወሬ እና እንዴት ነው ራት በላሽ፣ ምናምን ንግግርን የሚያስቀጥል አይነት ወሬ አይደለም። ጀስት የተሟዘዘ ወሬ አለ አይደል እንደዛ። የሚያደርገው ናፍቀሽኛል ብሎ መናገር አይችልም አይደለም። ስትናፍቂ ይደውልልሽ እና የሚያወራው ይጠፋበታል። ድምፅሽን ሲሰማ ግራ ይጋባል፣ እንደዚህ እንደዚህ ብሎ ማውራት አይችልም። ስለዛ ነው የሚንተባተበው፣ ግራ ሲገባው የምታየው አስሬ እና እና እያለ አምስት ስድስት ጊዜ ደናነሽ ደናነሽ ደናነሽ የሚለው ያለ ምክንያት ደውሎ መንተባተብ ሰባተኛ የፈለገውን ያክል አዛ ወሬ አውሪ ይሰማሻል ማለት ጊዜ የሚወስድ ረዥም ወሬ ብታወሪ ራሱ አይሰለቸውም ያዳምጥሻል እያንዳንዷን ነገር ወንዶች በባህሪያቸው ትንሽ ወሬ ያሰለቻቸዋል ማለት አንድ ሴት የሆነ ወሬ ካወራች በቃ ይሰለቻሉ ወዲያውኑ እጥፍ ይላሉ ነገር ግን የሚፈልጋት የሚያፈቅራት ሴት ለምታወራው ለእያንዳንዷ ቃል ቦታ ይሰጣሉ ምንድነው እያወራች ያለችው ምንድነው እየነገረችኝ ያለችው የሚለው እያንዳንዷ ቃል ላይ ትኩረት ስለ የሚያደርጉ፣ ምንም ያክል የሚያስጠላና ሙዝዝ ያለ ወሬ ብታወሪ ያለምንም መሰላቸት መሰላቸት ያዳምጥሻል። ስምንተኛ በጣም ሳፖርቲቭ ነው። ማለት በምሰሪው ነገር ያግዝሻል፣ ይደግፍሻል ፋይናንሻሊ በሀሳብም ደረጃ ማለት ሰራተኛ ሆነሽ እራስሽን ለመለወጥ እየሞከርሽ ከሆነ ገንዘቦችን በመስጠት ያግዝሻል። በዛ ሀሳብ ሼር እያደረገ እችን እንደዚህ ብታረ ይችን እንደዚህ ጎበዝ ነች በጣም ጅብና ነች። አሁን ደግሞ እችኛዋን እንዲያስተካክያት እያለ ከጎንሽ ሆነ ያግዝሻል። ምንም ነገር ከአንቺ ሳይጠብቅ ማለት ነው። አይጠብቅም በቃ የሆነ ነገር እስክታረጊ እስክትዩ አይጠብቅም። ማገዙን ይቀጥላል። ነገሮች ላይ እንድትበረችለት እንድትጠነክሪ ብቻ በቻሉ አቅም በሀሳብም በገንዘብም ከጎንሽ ለመሆን ይሞክራል። ዘጠነኛ አስተያየትሽንና ሀሳብሽን በጣም ያከብራል። ምን ማለት መሰለሽ፣ የሆነ ነገር አልወደድኩም፣ ይህን ነገር አስተካክል ወይንም እንዲያታርግ ብለሽ አስተያየትና ሀሳብ ስትሰጪው ወዲያው ይቀበላል። ይህን ነገር አታርግ አልሽው አይደል፣ ድጋሚ ያንን ነገር ሲያደርጉ አታዩ። ይህን ነገር ተው አልሽው አይደል፣ ይተዋል በቃ ከአንቺ የሚበልጥበት ምንም ነገር እንደሌለ ያውቃል። ስለዚህ መቼም አያደርግም ያንን ነገር፣ በቻለው አቅም ይቆጠባል፣ ከመናገርም ሆነ ከማድረግ ይርቃል። ያንን ነገር አርጊያልሽሁንም በዛው ልክ ያደርጋል፣ ያከብራል። ይህን የሚያደርገው ፈልጎ አይደለም በነገራችን ላይ ለአንቺ ካለው ስሜት አንጻር ነው። ስሜትሽን ለመጠበቅ ስለሚፈልግ በጣም የሚፈራው ነገር በአንቺ መጠላት ነው። ስለዚህ አታርጊያልሽሁን ባለማድረግ ራሱን ለመቆጠብ የቻለውን በሙሉ ዋጋ ይከፍላል ማለት ነው። አስረኛ ሳያወራሽ ውለው ማደር በጣም ከባድ ነው። ማለት እንደ ቀልድ ሳያወራሽ ውለው ማደር አይፈልግም። በየሆነ ሰዓት ጠብቆ ይደውልልሻል ወይንም ቴክስት ያደርጋል ወይንም ደግሞ አይነግርሽም እንጂ ገብቶ ያወራችሁትን ያዳምጣል ድምፅሽን ይሳማል። መቼም ሳያወራሽ መተኛት አይፈልግም። ከባድና አስቸጋሪ ነገር ካልገጠመው በስተቀር በጣም ሊያወራሽ ይፈልጋል። በየአንዳንዷ ቀን ሊያወራሽ ይፈልጋል። ዛሬን ሳያወራሽ ቢውል ራሱ ነገ በጠዋት ሲደውልልሽ ታይዋለሽ። ጠዋት ደውሎ በጣም ያወራሻል በቃ ናፍቀሽኛል ብሎ ማውራት ወይንም ደግሞ ስሜቱን መግለጽ ስለማይችል እነዚህ ተግባሮቹ በደንብ ነው የሚያሳዩት ላንች ያለውን ፍቅርና ስሜት። ከመቶ ፐርሰንት ሰማንያ ፐርሰንት የሚሆኑ ወንዶች አንድን ሴት ሲያፈቅሯት የሚያሳዩዋቸው ምልክቶች እነዚህ ናቸው። ከእነዚህ ምልክቶች ውስጥ ከአራት በላይ እያደረገ ከሆነ ያለች ለአንቺ ትክክለኛ የፍቅር ስሜት አለው። እራስሽ ጋር ያለውን ስሜት አመዛዝኝና ለእሱ ያለሽን ቦታ በደንብ አገናዝበሽ የምትፈልጊውና የምታፈቅሪ ሆነ አብረሹ ሁኚ የማትፈልጊው እና ምንም ቦታ ልሱ ከሌለሽ ስሜቱን ለመጠበቅና ላለመጉዳት ሞክሪ በቻልሽው አቅም።